በጣም ጤና ይስጥልኝ ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ዛሬ የኛ ምርጦች ሀይምዬ ና ብሩክዬ በቤቱ ባል መጡም፣ ነገር ግን ብሩኬ በሌላ ቤት መጥቶ ነበረ። ሀይምዬ ደግሞ በትክታክ መንደር ነው ብቅ ያለችው። ያው እንግዲህ ይህንም ሊሆንበት የቻለው ምክንያት ያው ሀይሚም ሰርግ ላይ ናት፣ ብሩኬም ሰርግ ላይ ነው ነገር ግን እኔ አይደለም የገረመኝ የገረመኝ ነገር ምንዶ ታውቃላችሁ? ቤተሰብ አንዳንድ ጠንፌ ብሩኬ ና ሀይሚ እስከ መጨረሻ የተለያዩ መስሏቸው በመሀላቸው የሆነ ክፍተት የተፈጠረ መስሏቸው የሆነ ቦታ ሲደሰቱ ሰምቼላችሁ፣ አመሻሽ ላይ ለእነሱ ብዙም አትደሰቱ ነገፏ ብልጭ ብለው ይመጣሉ ለማለት ያክል ይችን መልእክት ለማስተላለፍ ያክል ነው ብቅ ያልኩት እና ምንም ደስተኛ አትሆኑ። ብሩኬና ሀይሚ አልተለያዩም፣ አብረው ናቸው። አሁን በአካል አብረውም ባይሆኑ ነገር ግን ልብና ለልብ አንድ ናቸው፣ አብረው ናቸው። በሀይሚ የሆነ ቦታ ሄደች ማለት የብሩኬ ልብ የሆነ ቦታ ሄደ ማለት አይደለም። ብሩኬ የሆነ ቦታ ሄደ ማለት የብሩኬ ልብ የሆነ ቦታ ሄደ ማለት አይደለም። አብሮ ነው አብሮ ነው የሚዞረው፣ ልባቸው ትላላችሁ። ሀይሚ አሁን የቤተሰብ ጉዳይ ሆኖባት እንጂ ከብሩኬ የምትለይ ይመስሏችሁ ነው? ቆይ ጤነኛ ናችሁ ግን እናንተ? በጣም ነው ደስ የምትሉት ግን እንደዚ ቶሎ ተስፋ መቁረጣችሁ ማለት ነው። ለማንኛውም ዘመን አፈቅ ማለት ነው። ዛሬ ባለመምጣታቸው ትንሽ ቅርቅር ብሎኛል። ነገር ግን ያው የቤተሰብ ጉዳይ ነው፣ የቤተሰብ ሰርግ ስለሆነ ሀይሚዬም እንደዚያው ብሩኬም ምንም ማድረግ አይቻልም። በተስፋ እንጠብቃለን። እንደናፈቋችሁና ቅር እንዳላችሁ እናንተን ቤተሰብ አውቃለሁ፣ እረዳችኋለሁ። በጣም ነው የምረዳችሁ። ለምን እኔ ጋር ያለውን ሁኔታዬን ስለማውቀው ማለት ነው። ቅር ቅር ስለሚለኝ እንደዛ ነገር ርጭ ይላል። እንደውም ማለት ነው እነሱ ሲጠፉ እንደ ምን ሆናችሁ ነው የሳቄ ምንጮች ፈገግታዎች እኮ ናቸው። እንዴት ቅር አይለንም ብላችሁ ነው ትላላችሁ። እና ምንልል ነው ለነጠንፌ፣ እነጠንፌም ብዙም ደስተኛ አትሆኑ ብሩኬና ሀይሚ አልተጣሉም። የሴት አንጆሮ ይደፈን። እንደዛ መስሏችሁ ከሆነ ደስታ ላይ ናቸው። እሷም ቤተሰብ ሰርግ ላይ ናት። ብሩኬ ቤተሰብ ሰርግ ላይ ነው። ደስ የሚለው ነገር